ውጣውጣጣወንድ ው ይህ የምታዩት የአብይ አህመድ ምልምል እየቀጠለ ይህ የምታዩት የአብይ አህመድ ምልምል አዲስ ምልምል ነው። በሜጀር ጀነራል ውባንተ አባተ ተኮር የተያዙ ናቸው።

እነኝህ የምታያቸው ህጻናት ለአብይ አህመድ መከላከያ ታፍሰው የመጡ ናቸው። በጥቅሉ የሚታየው ለአብይ አህመድ መከላከያ በምልምልነት የመጡ የአገዛዙ አገልጋይ ለመሆን የመጡ ይሁዳዎች ናቸው ማለቱ ይቀላል።